በባካቹ እህቶች ይህንን ነገር ተጠንቀቁት፣ ማለት ነው። በባካቹ በራሳችን እጅ በገንዘባችን ገዝተን የምናመጣቸው ነገሮች ህይወታችን ላይ አደጋ ያደርሱብናል፣ ማለት ነው። ይህ ነገር እንድትጠነቀቁት ስለፈለግ፣ በባካቹ ለብዙ እህቶች እንዲደርስ ላይክ ሼር አድርጉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኛ ሁሉ ሰላም ነው። አላህ ስብሐ ወተዓላ በእያላችሁበት ሰላማችሁን ያብዛልኝ። ክርስቲያን ወገኖቼም ሰላም በእያለው አላህ ሀገራችንም ሰላም አድርግልን። እኛንም በእያለን እንበታ አላህ ይጠብቀን እያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። እህቶቼ ከዚህ ነገር ተጠንቀቁ ማለት ነው። ብዙ ጊዜ የእኛ ልጆች አረቦች ብቻ ሳይሆን የእኛ ልጆችም እንደሚጠቀሙ ስለማውቅ ነው ይሄንን ቪዲዮ ዛሬ ለእናንተ ማስጠንቀቂያ ብዙ ጊዜ እኔ የምትከተሉ ከኔ ብዙ የተማራችሁ እህቶችም ስላላችሁ እኔም ደግሞ ከእናንተ የተማርኩት ነገር ስላለ እኔም የተማርኩትን ለእናንተ ለማስተማር ብዬ ነው ይህ የመጣሁት ማለት ነው። ብዙ ጊዜ የእኛ ልጆች ይጠቀሙታል። እኔ ራሱ ለጥፍሬ የተቀብቸዋል፣ እዚ ጋር እንደምታዩት እና እባካቸው እህቶች፣ ይህ ነገር ህይወታችን አደጋ ላይ ይጥለዋል ማለት ነው። መግቢያ ላይ እንዳያችሁት ቅንድቧ እንዳይበቅል፣ ከዛ ቦታው እንዳለ ወስሎ ወላሂ ነው ምላችሁ። ይሄን ራሱ ወዳው ሆስፒታል ስለሄደችና ቶሎ እንትን የሰጧትን መድኃኒት ስለተጠቀመች ነው በዚህ ራሱ ያቆመው ማለት ነው። ወደ ሌላ በሽታም ሊቀይርባት ይችን ነበረ ማለት ነውና እኛ ደግሞ ስደት ሀገር ላይ ያለን ብዙ ጊዜ ስለ ራሳችን አናስብም። እና አንድ ትንሽ ሲያመን ይተወናል ብለን ስለማንከታተል ራሳችንን ይጎዳናል ማለት ነውና ብዙ ጊዜ እኛ እንጠቀመዋለን አረቦች ብቻ ሳይሆን የእኛ ልጆች በብዛት ሲጠቀሙት ያለው ለእጃቸው፣ ለቀንድባቸው ብዙ ነገር ማለት ነው እና ህይወታቸው አደጋ ላይ ይወጥቃል። እኛ በገዛ እጃችን ገዝተን የምናመጣው በሽታ ላይ ከምንወጥቅ ቢቀርብን ይሻላል ብዬ ነው ማስበው ማለት ነው እና ፈጣሪ የሰጠንም ሙሉ እንትናለን ያኔ ራሳችን ለማሳመርና የተሻለ ውበት ይሰጠናል ብለን የምናደርጋቸው ነገሮች ራሳችን ለደጋ የሚያመጡብን ከሆነ በሽታ ላይ የሚጥሉን ከሆነ ቢቀርብንስ፣ ገብቷችኋል? ቢቀርብን ይሻላል፣ ባላምር ይሻለኛል ማለት እኔ ታምሜ የሆነ ነገር በሽታ ላይ ከምወጥቅ ባላደርገው ይሻላል ብዬ ነው የማስበው ማለት ነው እና እንደነገርኳችሁ መግቢያ ላይ ያያያችኋት ቀንድ ቧን የታመመችዋ መዳም ቤት የምትሰራ የኔ ጓደኛ ናት ማለት ነው። እና ለኢድ ወጥታ የኢድ ጊዜ ወጥታ ከዛ ተቀብታ ይህንን አሳምራ ከዛ ኢዷን አሳልፋ ወደ ስራ ከተመለሰች በኋላ ነው የታመመችው። መዳሟ ደግሞ አላጅ ዘዋኔ ክፈላት፣ ቶሎ ብላ ሐኪም ቤት ስትወስታት እንዳለ ይሄ ቅንድቧ እንዳለ ቆስሎ፣ ቶሎ ባትሄድ ኖሮ ወደ ሌላ በሽታ ሊቀየርባት ነበረ ማለት ነው። ገብቷችኋል? ስለዚህ አሁን ላይ ህክምና ላይ ናት። በየጊዜው ክሬም እንድትቀባ ሰጥተውታል። ፀጉሩ ወደ በፊቱ ይመለስ አይመለስ የሚታወቅ ነገር የለም፣ እናየዋለን ብለወታል። እና እባካችሁ ቶች የተጠንቀቁት። ማለት ይህም ደግሞ ምንድን ነው? ሄና ጥቁሩን ሄና ታውቁታላችሁ ብዬ አስባለሁ። በትንሽዬ ብልቃጥ ነገር የምትሰጥ እንትን ብዙ ቦታ ትሸጣለሽ። ይህንም ላይ ያለ አቦካምሳ ላይ ያለ የተኛውም እንትን ሱቅ ላይ ሄና እንደ ሄና ሆና ብልቃጥ ናት። አሁን ጅር እኔ ለጅ ዣዛ በቀደም ለይዶጥቼ ቅንድብ ሊቀቡ ባዘጋጁት እኔ ደግሞ ለጅ ለጥፍሬ ተቀብቸዋለሁ ማለት እኔ ቅንድቤ ላይ ማድረግ አሉድም፣ ያሳክከኛል። እና ብዙ ጊዜ አላርጂክ ያለባቸው ወቶቼ ባካችሁ ተጠንቀቁ። አላርጂክ እንኳን ባይኖርባችሁ ቢቀርባችሁ ይሻላል ማለት ነው። ይሄ ስክሪፕቱ ያለው ሁሉን ብትጠቀሙ ይሻላል ብዬ ነው ማስበው። ገብታችኋል? ይሄንን ነገር አሲድ ነገር ስለሚኖረው እኛ ደግሞ በሽታ ማይቋቋም እኛ በሰው ሀገር ላይ ሆነን ብዙ ችግሮች ደርሶብን ብዙ በቃ ድክም ብለናል እና በሽታ የመቋቋም እንትናችን ተዳክሟል። ስለዚህ በትንሽ ነገር ነው ወዳው ነው የምንታመመው። ብዙ ልጆች ይህንን ሂና ለእጃቸው ተቀብተው ወላ ላዚ እጃቸው የቆሰለ ልጆች ተቃለው ለኢድ ማለት ነው ለኢድ ወጥተው እጃቸውን ሂና እናሳምራለን ብለው ተቀብተው መጨረሻ ላይ ግን እንዳለ ቁስል ስል ያሉ። እዚህ ጋ ግን ማስገባት አልችልም። እና በረኝ ቪዲዮ ልኮልኛል በዋሳፕ እና አንዷ እህቴ ጓደኛዬ ማለት ነው ቆስላ እንትኑን ራሱ ቪዲዮዋን ራሱ ቀርጻ ልካልኝ ነበረ። እጇን ግን እዚህ ጋ የሆነ በቃ ያባበጠ ነገር ስላለው ዩቱብ እንደዚህ አይነት ነገር እንዲለቀቅ ቁሱል ያለበት ነገር እንዲለቀቅ አይፈቅድም። ገብቷቸዋል። ስለዚህ እህቶቼ ተጠንቀቁ፣ ራሳችሁን ጠብቁ። ህይወታችሁን አደጋ ላይ የሚጤን ነገር ከማድረግ ተጠንቀቁ ማለት ነው። የባላምር ይሻለኛል አሳምሮ ውበት ሰጥቶ ፈጥሮኛል። ከዚህ የበለጠ እኔ ከፈጣሪ በላይ ነኝ። እሱ እሱ የሰጠኝ ይበቃኝ ብዬ በማደርጋቸው ነገሮች ራሴ ላይ ህይወቴ ላይ አደጋ ነው የማመጣው ማለት ነው። ገብቷቸዋል። እና አላህ ጀሚሉን ይህ ቡጀማል ይባላል። ግን ሆኖም ግን እንደባችሁን ለማሳመር በኩል ኩል አድርጉ። በቃ ይሄ በስክሪፕት ወይ እንትን ላይ የሚገዛው አለ አይደል? እሱን ተጠቀሙ ማለት ነው። ይሄ ደግሞ ለአራት ቀን ለሳምንት ስለሚቆይ ቶሎ ቶሎ አናረግም። አንዴ እሱን አድርገን ብ- እንትን ብንታው ይሻላል ብላችሁ እንደዚህ የምትጠቀሙ ህቶች አላችሁ። በተለይ ደግሞ ልብስ ልትገዙ ሱቅ ምናምን ስትሄዱ የእኛው ሀበሻዎች እንትን ሶማሌ እንዲሁም ደግሞ ሱዳኒዎች ይህንን ነገር መንገድ ላይ ቁጭ ብለው በግድ እንቅባችሁ የሚሉ አሉ። ብር የሆነ አምስት ሪያል አንዱን እጃችሁን፣ አምስት ሪያል አንዱን እጃችሁን፣ አምስት ሪያል የሚሰሩ አሉ። ቅንድባችሁን ደግሞ በአስር ብር ሁለቱን ሁለቱን ቅንድባችሁን በአስር ብር የሚሰሩ አሉ ማለት ነው። እነሱ ደግሞ ተቀባብቶ ምናምን ስታያቸው በቃ ያምራችኋል። እናንተን መቀባት ትፈልጋላችሁ ግን አላርጂክ ያመጣል ማለት ነው። አሲድ ነገር ስላለው ከኛ ጋር ማይሄድ ከቆዳችን ጋር ማይሄድ ነገር ስለሚኖረው ወይ ደግሞ ኤክስፓርድ ጊዜው አልፎ ሊሆን ስለሚችል ራሳችን ላይ ቅንድባችን እንድናጣም ሊያደርገን ይችላል ማለት ች ልጅ አሁን ቅንድባ ከዚህ በኋላ ይደግ የሚታወቅ ነገር የለም። ቦታው በጣም ቆስሏል። አይታችሁታል። በጣም ጎርጎድ ብሏል። እንትን መጀመሪያ ላይ አብጦ እንዲሁ እንትን የሆነ በቃ እንደ አሁን ውሃ እጃች ሙቆ ነገር ወይም ደግሞ የሆነ እሳት ሲያቃጥላችሁ ቦታው እኮ የሆነ ውሃ ነገር ይቋጥራል። ውሃ ነገር ነበር ያቋጥረው እየቆየ እየቆየ እንዳለ ቦታው የተቀበቻት ምልክቷን እዩት። መጀመሪያ ላይ ሄዳችሁ ማለት ነው ምልክቷ እንዳለ በቃ እንዳለ እንትን ብሎ ነው የተነሳው፣ ገብቷችኋል? ከተነሳም በኋላ በጣም ውስጥ ወደ ውስጥ ገብቷል፣ ጎርገድ ብሏል ማለት ነው እና ከዚህ በኋላ እዛ ቦታ ላይ ጸጉር ይብቀልበት አይቀልቀልበት አናቀም ብለዋታል እንትኖቹ ሆስፒታል ሐኪሞቹ ማለት ነው እና ተጠንቀቁ እህቶቼ፣ ራሳቸውን አደጋ ላይ የሚጤን ነገር ባታረጉ አሪፍ ነው ብዬ አስባለሁ። አረቦች ደግሞ የሚቀቡት ነገር ሁሉ ከኛ ጋር ይሄዳል ማለት አይደለም። አረቦች ስለተቀቡ እኛም ግዴታ መቀባት አለብን ብላችሁ አታስቡ። አንዳንድ ጊዜ ደግሞ አረቦች ውሰዱ ብሎ ሲሰጡን እነሱ ጊዜው ያለፈ ሊሰጡን ይችላሉ። ገብቷቸዋል። ታሪኩ ያለፈ የቆየ ሊሆን ይችላል። እነሱ ሳይጠቀሙት ያቆዩትና ለእናንተ ይሰጣቸዋል። ታሪኩ አልፎ ጊዜው አልፎ ከሆነ በሽታ ያመጣባቸዋል። ማለ ሜካፕ ነገር ፊታችሁ ላይ አታስነኩ። አረቦች የሚቀቡትን ክሬም ሁሉ ለነሱ ከነሱ ቆዳ ላይ የሚሄደው ከኛ ቆዳ ላይ ላይሄድ ስለሚችል ማለት ነው። እኔ አረቦች የሚሰጡኝ ሜካፕ የሚሆን ክሬም ወላይ ላዝም አልቀበላችሁ። እቀበላችኋለሁ ግን ተቀብዬ፣ እነሱ ሳይሆን ዙባላ ውስጥ ነው የምከተው ማለት ነው። እኔ እነሱ የሚጠቀሙትን ነገር እኔ ለራሴ መጠቀም አልወድም። ገብታችኋል። እኔ መዳሜ ብዙ ጊዜ እንትን ሜካፕ ትሰጠኛለች፣ ግን እኔ ቀስ አድርጌ ዙባላ ውስጥ ነው የምከተው። ለምን? የቆየሁን ለምሳሌ እነሱ ለራሳቸው አዲሱን ይገዙና የበፊት አመታት ያለፈውን ዶላባቸውን ሲያጸዱ አውጥቶ ይሰጣቸዋል ያ ነገር ደግሞ በስቢሶ ሊሆን ይችላል። ገብታችኋል። በስቢሶ እናንተን በሽተኛ ሊያደርጋችሁ ይችላል ማለት ነው። ስለዚህ እኔ መዳሜ እሷ ስታኛለች ብዬ አንስቼ አልቀባልም። እኔ ከፈለኩ በራሴ ብር ገዝቼ ለፊት የሚሆን ጥርት ያለ ምርጥ ነገር ገዝቼ ይጠቀማለሁ እንጂ ከፈለቁ፣ እኔ በህይወቴ አንድም ቀን ፊቴ ላይ ሜካፕ ተቀብቼ የማላቅም ከኩልና ከቻፕስቲክ ቻፕስቲክ ነው ሊፕስቲክ አፍ ላይ የሚቀባው ማለት ነው። እሱንም ደግሞ እቺ አረንጓዴዋ ስትቀቡት ብቻ መጀመሪያ ስትቀቡት ከለር የለውም። እየቆየ ከለር የሚያመጣው ይሄ እንደ ምንድንም ቻፕስቲክ ያኔ ስህር ነው የሚሉት የሆነ በቃ እንትን መጀመሪያ ላይ አክደር ነው የሆነ አረንጓዴ ከለር ነው ያላት። እሷን ስትቀቧት ምንም ከለር የላትም። ግን ትንሽ ስትቆይ ቀይ ትሆናለች። እሷን ነው የምጠቀመው ማለት ነው። ከተጠቀምኩም እሱንም ስራ ቤት ቦታ ሳይሆን እንዲሁ ከጓደኞች ጋር እጃዛ ስወጣ አንዳንድ ጊዜ እጠቀማለሁ። ኩሉም ደግሞ የምጠቀመው ጃዛ በሱ ሆን ነው። እኔ ቅንድቤ በጣም ከፊፍ እና የሆነ በቃ በጣም ተርተር ያለች ናትና እንትን ቅንድብ የለኝም። ሆኖም ግን በሱ ነው ትንሽ የሚጨማምርበት። ከዛ ውጭ ግን ያንን ሂና፣ ይሄ ብልቃጡ ላይ ያለውን ነገር አልጠቀሙም ማለት ነው እና ባትጠቀሙ ባይነኝ ነኝ ሀባይቢ። እንግዲህ የዛሬ ቪዲዮ ይህን ይመስላል እና ትምህርት እንደወሰዳችሁ ተስፋ አድርጋለሁ። የተሳሳትኩት ነገር ካለ እንትን ይቅርታ አድርጉልኝ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ቪዲዮንም ላይክ፣ ሼር አድርጉት። ለቻኔል ላይ አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮቹም ደግሞ ላይክ ሼር ማድረጋችሁን አትርሱ። ወዳችኋለሁ፣ ከኔ በላይ ይውደዳችሁ። አሰላም አለይኩም አባይቢ